ዛሬ ካገኘኋቸው መረጃዎች አንዱ ቼልሲ የበለጠ እንግዲህ ተጫዋቾች ዝውውር ላይ የሲቲን አካዳሚ እያንዣበበበት እንደሚገኝ የሚሰጥ ጥቁምታን ነው። በተለይ ደግሞ እንደነ ኮል ፓልመር፣ ሮሚዮ ላቪያ፣ እንደነ ሊያም ዴላፕ፣ ዤደን ሳንቾ፣ ቶሲን አድራቢዮዮ፣ እነዚህ የጠቀስኩላችሁ ተጫዋቾች ኢቨን ዤደን ሳንቾም ጭምር የሲቲን አካዳሚ ነክተው ያለፉ ተጫዋቾች ናቸው። ታዲያ ምንድን ነው ምክንያቱ? እንግዲህ ይህንን የበለጠ እንግዲህ ለማወቅ በርከት ያሉ መረጃዎችን መሰብሰብ ይጠይቅ ይሆናል። ምናልባት በቲክቶክ ፕላትፎርም ላይሆን ይችላል፣ አጭር ቪዲዮ ስለሚፈለግ ማለት ነው። ግን የበለጠ የማንቸስተር ሲቲ አካዳሚ ለወደፊቱም በርካታ ወጣት ተጫዋቾችን የበለጠ ታለንትድ የሆኑ ተጫዋቾችን እያፈራ ለመሆኑ ደግሞ አንድ መልስ ይሰጠናል ማለት ነው። ምክንያቱም ቼልሲ ታለንታቸው ወደፊት የበለጠ የወደፊት ተጫዋቾችን እየሰበሰበ ከመገኘቱም አንጻር የበለጠ ደግሞ ልክ እንደ አሞራ የሚያንዣብበው የሲቲ አካዳሚ ላይ ሆኗል ማለት ነው ከቅርብ ጊዜ ወዲህ። ስለዚህ ቢያንስ ሲቲ ቤት ውስጥ ወደፊት ልንጠብቃቸው የሚገቡ በርካታ ተጫዋቾች እንዳሉ አንዱ ማሳያ ነው ብዬ ለወስደው እገደዳለሁኝ። ለማንኛውም የእናንተስ ሀሳብ ሀሳባችሁን ኮሜንት ሴክሽን ላይ ማስፈርት ትችላላችሁ። ፎሎ ላይክ፣ ሼር እንዳይረሳ። ይመቻል።